ውድ ቤተሰቦች እንግዲህ ሩታዬ ዛሬ ሆስፒታል ገብታለች ማለት ነው። ሁላችሁም ደ ዋና ጸሎት አድርግላት ማለት ነው። ሩታዬ አላካንች ጋ ይሁን ያረብ አላ በሰላም ሁለት ቦታ ያድርግሽ። አይዞሽ አይዞሽ። እኔ ነፈተሽን እንዴት እንዳሳዘነችኝ ልነግራችሁ አልችልም። አንድ ዘቴ ነው ብልት እያደረገችኝ ማለት ነው። የእኔ እናት ብቻ አላቅም። ከባድ ነው፣ ያየው ነው የሚረዳው ማለት ነው። አላ በሰላም ሁለት ቦታ ያደርግሽ ያረቢ። አላ ካንቺ ጋር ይሁን፣ ማንም እንዳይሰማብሽ። የኔ ቆንጆ የኔ ጀግና፣ እንግዲህ ነገ በሰላም ወልደሽ እንደምትመጪ ደግሞ ተስፋ አደርጋለሁ። በዚህ አጋጣሚ እንግዲህ የሩታ እህቶች ሁላችሁም ጸሎትና ድዋ አድርጉላት ማለት ነው። ሩትዬ በሰላም ወልዳ በሰላም እንድትመጣለን ማለት ነው። ምንም ነገር ሳይነካብን ማለት ነው። በሳቅ በደስታ እንድናያት። እናንተ በያላችሁበት ሁላችሁ ሙስሊም የሆናችሁ ድዋ አድርጉላት፣ ክርስቲያንም የሆናችሁ በጸሎታችሁን አትርሷት። ሩታዬ ደስታኛ ሆና ትመጣለች፣ እንሻላ አላህ ካለ ማለት ነው። በሰላምም ትወልዳለች ማለት ነው። እና በዚሁ አጋጣሚ እኔ የአንድ ነገር ገርሞኛል እውነት ለመናገር ማለት ነው። የአብርሽ ነገር በጣም ነው የገረመኝ ማለት ነው። እንደ ሼም የሚባል ነገር የለም። እውነት በእኛ ሀገር እኮ በጣም ሼም እኮ ነው ነውር የሚባል ነገር። በቃ ስሄድ ማነካው ማለት ነው። በጣም ያሳዝናል። ብቻ የሩታዬን በሰላም አላህ ይገላግላት። የእሷን ደስታ ነው የምንፈልገው። እኔ በጣም ነው ያሳዘነችኝ፣ እውነት ማሾፎ ሞር እንኳን እናቴ እንደዛ ቆመው እንኳን እስቲ ወንበር እንኳን ልልቀቅ አይባልም ሰው ማዘርየኑ እዚህ ጋር ቁጭ በሉ እንኳን የሚባል ለሚያወሩት ነገር በቃ መቀለጃ ያረጉባታል። እኔ በጣም ነው ያሳዘነችኝ ሲቀልዱባት ምናምን ነገር። አገሰስ ደግሞ ሆዳ የሆዱስ ነገር አያስችለውም ማለት ነው። እሷ እዛ አሞኛት ትላለች፣ እሱ ለእሷ የሰጣትን ያገሳል ማለት ነው። በጭንቀትዋ ገና ሌላ ጭቅጭቅ ያመጣባታል። ለምን አልደውልሽ ማሳለፍ የምትችልስ ባትደውልልህስ አንተ የት ነበር አንተ ምን ትሰራ ነበር? ይኔ ከዘች ከውሽሚት ጓ እየተላላጥክ ነበር ማለት ነው። ብትደውልልህም እንኳን ስልክህም አይሰራም ይሆናል ማለት ነው። እስቲ ጭንቀት ዋን ተረዳት ማለት ነው። ሞር እንኳን እሱ ላይ አንገት ዋላይ እንኳን ስትወጥ ቅፍ አድርጎ እንኳን ከራሱ ጋር አያቅፋትም ማለት ነው። እኔ ምን አይነት ጨካኝ ልጅ እንደሆነ አላቅም እነሱ ፈንታን ያፈርኩኝ እውነት አንተ አሁን ባነ ህኩ ወይ እኔ እንጃ አላቅም። ወደ ቤተሰቦች በጣም ነው የተናደድኩት ማለት ነው ሞር እንኳን እቅፍ አድርጉ ድግፍ ለማስመሰል ማለት ነው። በቃ እንደተጨናነቀ ሰው እንደ ህፃለች መርፊኮ መርፊ ጓት ተወልዳለች ምናምን ምናምን ይላል እና ምጥን ያላወቀው ነው። እንዴት እንደ አስጠላኝ ዛሬ እንደው ክብር የሚባል ነገር የለውም። ቆይ ለአንድ ቀን ዩቱብ ቢቀር ስለምን ትቀርጻለህ ማለት ነው። እሷ ያ እሷ ያን አንተ ለእሷ ካሰብክ፣ ለእሷ ጭንቀት ከሆንክ ማለት ነው ቢቀርብህ ሳደባባይ ላይ እንደዚህ ሆና ከምታወጣት ማለት ነው ማን የሚሞት ነበረ። ዓለም ዘላለምህ እየሸቀልክባት ነበር አይደል። ዛሬ ምጥዋ እንኳን ታማለች፣ ካሜራ ይቅርብኝ፣ ጸሎት ላደርግላት ብለህ እንኳን ጸሎት አታደርግም። ገና ስትወልድም አላረፈችም እኮ ገና ስትወልድም ልሸቀልባት ይዛሀት መጣ ማለት ነው። ወይኔ ያንተ ብርማኒ እንጂ አላቅም። እኔ ምንም ነገር አልናገርም። ብቻ ሩታዬ በሰላም ትገላገል እና ከተገላገለች በኋላ ነው የምናወራው ማለት ነው። ሁላችንም እኛ ምንም ነገር አንፈልግም። ሩታዬ ብቻ በሰላም አላህ ሁለት ቦታ ያደርጋት ምንም ነገር ሳይነካት ማለት ነው። የዋህነቱን አላህ ድረስላትና እኔ አላቅም። ስለ ሩታ ተወርቶም አይናገርም። ስንት መከራ ስንት ስቃይ ስታሳልፍ ነበረ። ያንን መከራ ያንን ስቃይ ሳይሆን አሁን በደስታ ማንም ሳይሰማት አላ ሁለት ቦታ ያድርጋት። እና ውድ ቤተሰቦች፣ የእውነት ለመናገር እኔ በጣም ነው የደበረኝ ስለ አብርሽ ነገር ማለት ነው። እኔ ቪዲዮ ይዛል አላልኩም ነበር። ገና ሳየው በጣም ነው የደነገጥኩት። ከደነገጥኩት አንጻር በቃ እናትዮ እዛ ቆመው ማለት እንኳን የሚያወራቸው ነገር የሚናገር እኔ አብርሽ የሚናገረው ነገር ራሱ ካፉ ስለሆድ ምናምን ነገር እንዲህ ያልደረሰበት አያውቅም። ብቻ ኔና ይዞሽ ሩታዬ ቆንጆ ነው።